ወይ ሀይሉ ሀይሉ፣ አንድ ጥያቄ ልጠይቀህ፣ አንድ ጥያቄ ልጠይቀህ ሀይሉ፣ ወይ አንድ ጥያቄ ልጠይቀህ። እግዚአብሔር እንደሚሰማ እንደሚሰማ በምንድን ነው የምታውቀው? ቴንክ ዩ ድንግል ማርያም እንደምሰማኝ የማውቀው በእምነት ነው። ፔሬድ አለቀ። እምነትን እኮ ካልኩሌተር አታደርገውም ጽፋ አታመጣውም። ምን ላድርግ አንድ ምነት ምን ላድርግ አባቴ። ያንን ግን ዳርዳር ስትል ሆኑ ዳርዳር ስትል ከአየኸው ቆይቻለሁ፣ እና ግን ኦርቶዶክስ እኔ ቅርፊቱን አልሰማማም። አንተ ደግሞ አሁን ቅርፊቱን ይዘህ ነበር።

ስድስት መቶ ሰዎች ቀልድ አይደለም። የያዝ ነው ማለት ነው። እዚህ ጋር የአያ የምታዩት ቲም አልነው። እዚህ ጋር የምታዩት ቲም እንዳለ ሁሉም ማለት እዚህ ጋር የምታወጡ ምን እንዳለ አዳማ አዳማ አዳማ በ15 እና በ16 የኪዳነ ምሕረት ህንፃ ይመረቃል ይመረቃል። ስለዚህ አዳማ ነው የሚያምር ሀዋይ ቤተ መቅደስ። እዛ ቤተ መቅደስ ላይ ደግሞ ማለት ነው ሁላችን የምንገኛለን። በ15 በ16 የተዋህዶ ልጆች እዚህ ቦታ ላይ እንድትገኙ እንድትገኙ በእግዚአብሔር ፍቅርና ረድ ላይ ጠይቃችኋለሁ ሁላችሁም። በዛ ቦታ ላይ ደግሞ የሚያገለግሉ አገልጋዮችን ወንድማችን ያያዘ ልደት ይነግራቸዋል። በመላው ኢትዮጵያ የምትገኙ ብሸፍቱ፣ አዳማ፣ ናዝሬት፣ ወንጭ፣ ምናምን አሰላ የምትገኙ ቀረብ ረብ ያላቸው አዲስ አበባ ልጆች

ቅድስት ኪዳነ ምረት በነጩ ቋንቋ ኢንግሊሽ ሚዲያ ላይ የጠፋው ልጅ የሚል ፕሮግራም አለ እንግዲህ ነው ስለሆነ ቪዲዮ ላይ የገባችሁ የምትፈልጉት ጥያቄ ጠይቁ የምትፈልጉት ጥያቄ ጠይቁ ደሜ እንግዲህ እንመጣለን ሁላችንም እንመጣለን ደውለህ ስማ

ማን ነው ማቆም የማቆም በቃ ሶፊ እኔ እኮ ጸልዬልህ እኮ ነጠላ ለብሳል ነው ኃይለ ገብርኤል በክርስትና የወጣል ስም ኃይለ ገብርኤል ተብሎ የወጣል ስም የደህንነትን ጥምቀት የወሰድክበት ያ ጥምቀት

ጸልዬ ልካለው አላልኩትም እጸልያለሁ ማለት እኔ በጸሎት ስፍራዬ ላይ በጸሎት ስፍራዬ ላይ ወንድሜን ደምሮ አስበዋለሁ። ነአስብልስ አባትጠላእንዚህአርት ደምሮ ሰውዬ አልኩኝ። አሁ ደምሮ ጥሩ እናቴ እንደዚህ ጸልይልኝ ነበረ። እናቱ ወላጅ እናቱ ማለት ነው እና

እኔ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። አንተ አሁን ነው እኮ የምልህ በመጽሐፍ ቅዱስ እዚህ ቦታ ላይ ስታለች የምትለኝ ካለ አሁን አናግረኝ። ይኸው እዚህ ቦታ ላይ ትሪኒቲ ላይ ወድ ስማኝ፣ ትሪኒቲ ላይ ክርስቶሎጂ ላይ ገባ አይደለም ሳልቬሽን ላይ ሶቢ እንደዚህ እናድርግ። ዛሬ ማታ ሶስታችንም ማን ነው፣ አንድ ሰዓት እንገናኝ። ይቻላል። ሰዋት ችለን በቃ እ ተው ለምን መሰለህ እግዚአብሔር ይመስገን። አዎ ሥጋ ቁርጥ ምናምን ዛሬ በቃ ዛሬ ሁለት ሰዓት ላይ ወይ ደግሞ አንድ ሰዓት ላይ ሶስታችን ብቻ በሆስት እናውራ። አባቱ ትቅሪ በይቅር ትበል ቤታችን የቅድስት ድንግል ማርያም